ሰላም እንዲናቸው፣ ዛሬ ደግሞ የሚኖረን ቆይታ ወላጆች ጋር ይሆናል። ወላጆች ልጆቻችን ሁለት ፎልደር ይኖራቸዋል። አንድ ጥሩ ነገር፣ ሁለተኛ ደግሞ መልካም ያልሆነ ተግባርን የሚመዘግብ አይምሮ ይኖራቸዋል እና ሲጠየቁ ምን አይነት ነገር ነው የሚጠየቁት የሚለው ነው። ምናየ ልጆች ይጠይቃሉ ስለ እናታቸው ይጠይቃሉ፣ ስለ አባታቸው አስተዳደግ፣ ስለ እናታቸው ፍቅር፣ ስለ አባታቸው ፍቅር ይጠይቃሉ። ልጆች እንደምናውቀው ነጭ ወረቀት ናቸው። የፈጠናቸውን የመቀበል የጻፍንባቸውን ወይም ደግሞ የሚጻፍባቸው ልጆች ናቸው። የነገርናቸውን ያስተማርናቸውን ነገር የሚማሩ ልጆች ነው ያሉ። ብዙ ወላጅ በጣም እንሳሳታለን ልጆቻችን ለልጆቻችን ያለን አመለካከት ወይ ሰው ፊት ነው የሚሆነው ወይም ደግሞ ሆነ ቦታ ላይ ስንሆን ነው እና ቤት ላይ ልጆቻችን በምናሳድግበት ሁኔታ አንግል ግን በጣም ትልቅ የሆነ የአስተዳደግ ማነስ ይታያል። ይህንን የአስተዳደግ ማነስ የምንሸፍንበት ደግሞ ግልጽ እንደዚህ መነጋገር ስንችል ብቻ ስለዚህ ልጆቻችን በምናሳድግበት ሰዓት ላይ ሁለቱ ፎልደር ያስቀምጣሉ። እናንተ ከየትኛው ፎልደር ናችሁ ነው ከመልካሙ ነው ወይስ ከመጥፎ ነው ያላችሁት? ይህንን የሰጠናቸውን ዘር ደግሞ ሁልጊዜ ሲዘሩት ነው የሚኖሩት። ስለዚህ እኔ እንደውም በአንድ አጋጣሚ እንድ ጓደኛን ጠየቅኩት እና ምንድነው ወላጆች ትልቅ ኃላፊነት አለባቸውም እና አንተ ቤተሰቦችህ እንዴት ነበር የሚያሳድጉ የአንተ ቤተሰብ አስተዳደግ እንዴት ነበር? አልኩት እና አባቱ አርፎ ነበር እና በአምስተኛ ክፍል አካባቢ ላይ እንዳለ ሆኖ ፋዘር የሞተው እና እናቴ ናት ያሳደገችኝ። እና አባቴ አንድም ቀን እናቴም ሲቆጣት፣ ሲገርፋት፣ ሲጣላ አንድም ቀን አይቻልቅም አለ እና ያ ፍቅር እስካሁን ድረስ ልቤ ውስጥ አለ አሁንም ይኖራል። ልጆቼም ላይ የማሳዩ ፍቅር ያንን ነው። ሚስቴን በጣም አከብራታለሁ፣ በጣም ነው የምወዳት። ለልጆቼ ፊት አንድም ቀን ተቆጥቻትም አላቅም። ለሚስቴ መጥፎ ባህሪን ወይም ደግሞ ያልተገባ ባህሪ ልጆቼ ፊት አንድም ቀን አሳይቼ አላቅም ይላል። ስለዚህ እኛ ወላጆች ትልቅ የሆነ ኃላፊነት አለብን። እነዚህ ልጆች አብረውን የሚቆዩት እስከ 18 ዓመት እስከ 20 ዓመት ነው። ስለዚህ ቢያንስ እስከ አስራ ሁለተኛ ክፍል አለበት ደረጃ ላይ ብቻ ሲደርሱ ነው። ከዛ በኋላ ዩኒቨርሲቲ ይገባሉ። እነዚህ ልጆች ክረምት ላይ ብቻ ሰመራኝ ነው የምናገኛቸው። ስለዚህ ምንድን ነው እያደረግንላቸው ያለው? ምን አይነት አስተዳደግን ነው እያሳደግናቸው ያለው? ለልጆቻችን ምን አይነት ዘርን ነው እየሰጠናቸው ያለ ነው? መልካም ዘርን ነው ወይስ መጥፎን ዘር ነው እየዘራን ያለ ነው? እራሳችንን ልንጠይቅ ይገባል እና ስለ እናት በሚነሳበት ሰዓት ላይ ምንም ማትረቢ እማይሳካልሽ እማይሆንልሽ የትም አትደርሽም። ለምን ታያታልሽ ልጅሽን? እንዴት አትደርስም? ከአንቺ በላይ እኮ መሆን ትችላለች እኮ ልጅሽ። እንዴት እንደዚህ ይባላል? ልጆቻችንን እንዴት አድርገን ነው እንደዚህ የምናሳድጋቸው? ከእኛ በላይ መሆን ይችላሉ፣ ይሆናሉም። የዛሬ አስር ዓመት የነበረው ትውልድ እና ዛሬ ላይ የነበረው ትውልድ እኮ ማይንድ ሴታችን ጭራሽ አይገናኝም። ልጆቻችን አመናችሁትም አላመናችሁትም ከእኛ አይምሮ በላይ ይሆናሉ፣ ገብቷቸዋል። ስለዚህ በፍጹም ልጅሽን አንቺ ማትረቢ፣ አንቺ ማይሳካልሽ፣ እማይሆንልሽ፣ አንቺ ማስጠሎ፣ አንቺ ጠቋራ ለምንድን ነው የምታያት ልጅሽን? ከአንቺ ወዳድን ሊወጣችሁ? ለምን የእናትነትን ፍቅር አታሳያትም? ነገ ጧት ላይ እንዴት አድጋ ነው ልጆቿን የምታሳድጋቸው? ምን አይነት ፐርሰናሊቲ እና ምን አይነት ቢሄቪየር ኑሯት ነው ያንቺ ልጅ? አንቺ እንደዚህ እያልሽ እያሳደግሻት እንዴት አድጋ ነው ልጅሽ ልጆችን መፍጠር የምትችለው? ለልጆቿ እንዴት አይነት ነው መልካም እናት ልትሆን የምትችለው? እስከ 12ኛ ክፍል አብራሽ ኖራ ሰመራይ መታ ከዩኒቨርሲቲ ከገቡ በኋላ ወይም ደግሞ ዩኒቨርሲቲ ላይ እንዳሉ ከሴቶች ያገባሉ 18 ዓመት ሀያ ዓመታቸው ላይ እኮ ላይፍን ይጀምራሉ ወይም ደግሞ ህይወትን ይጀምራሉ። ስለዚህ ለልጆቻችን ምን አይነት ባህሪ ነው እያሳየናት ያለችው? ልጃችንም ምን እያልን ነው? የአሁኑ ዘመን እኮ እናትና አባትን እያወዳደረ ያለበት ጊዜ ላይ ነው ያለ ነው አባቴ ነው ይሄኔ እናቴ እያለ ነው ልጅ እያወዳደረ ያለ። ለምንድን ነው ይሄን መወዳደር ሊመጣ የቻለው ብለን ራሳችን መጠየቅ አለብን። ስለዚህ በፍጹም ልጆቻችንን በመጥፎ አመለካከት ልናናግራቸው አይገባም። አመንሹም አላመንሹም ከአንቺ በላይ ቆንጆ ከአንቺ በላይ ሀብታም ከአንቺ በላይ መልካም አስተሳሰብ ይኖራታል ልጅሽ ስለዚህ እንዴት ነው ጓደኞቿ ፊት የበታችነት ስሜት እንዲሰማት እያደረግሻት ልጅሽ ላይ እንዴት ነው መውቀስ የማታቆም በፍጹም ልጅሽን መውቀስ አቁም ስለዚህ ነገሮች የማይሳኩላት የማይሆኑላት እያልሽ በፍጹም እንደዚህ አይነት አመለካከት እንደዚህ አይነት ቢሄቪር ካለሽ አሁን ማቆም አለብሽ። ለልጆቻችን የምንሰጣቸው እኛውን እንከፍልበታለን። ስለዚህ በኋላ ላይ ዋጋ ከምንከፍልበት ወይም ደግሞ ሳይኮሎጂካል ዲስኦርደር ውስጥ ላይ ገብታ አንዛይቲ ዲፕሬሽን ገብታ እስኪዞፈርኒያ አጥቅቷት ወይም ደግሞ ትራውማ ላይ ትልቅ የሆነ ትራማ ላይ ይፈጥርባትና ለልጆቿ ለባሏ በጣም አስቸጋሪ የሆነች ልጅን እንፈጥራለን። የወላጆች ኃላፊነት በጣም ከባድ ነው። ትልቅ ኃላፊነት እናንተ ላይ አለ። ስለዚህ ከናንተ በጣም ብዙ ነገሮች ይጠበቃሉ። ስለዚህ ከአሁን በኋላ ልታያት አይገባም፣ ልታስተምርያት ይገባል። እስኪ አሁን የፓድር አጠቃቀምን ልጅሽን አስተምረሽ አታውቂያለሽ የሞዴስ አጠቃቀምን ነግረሻት ታውቂያለሽ? ስድስተኛ ክፍል ላይ ስትደርስ፣ ስምንተኛ ክፍል ላይ ስትደርስ ምን አይነት ፌሬ ነገሮች እንደሚመጡ ነግረሻታል? ፔሬዷ በሚመጣበት ሰዓት ላይ እንዴት አይነት ስሜት እንዳለው ልጅሽ ነግረሻታል? ስለዚህ ከልጅሽ ጋር ያለሽ አታችመንት ባድ ነው። ልትቀየር ይገባል። ልጆቻችንን እናውራቸው። ጥያቄ ይኖራቸዋል። ጥያቄያቸውን እንመልስላቸው። በፍጹም ከኛ የወጡትን ልጆች ሆኑ ያልወጡትንም ልጆች በፍጹም አሳንሰን አናያቸው። በጣም ብዙ ነገርን መፍጠር ይችላሉ። ስለዚህ ብዙ ታላላቅ ሰዎችን ማንሳት እንችላለን። ወለጆቻቸው ጥሏቸው በወለጆቻቸው ተደፍረው ኦፕራ ዊንፍሪ እኮ በአጎቷ ተደፍራ ነበር። አንተ የማትረባ ነህ አንተ ለምንም ነገር አትጠቅምም የተባለ ሰው ነው አሁን ያለንበትን ላይት ኢነርጂ የፈጠረልን ያውም ያንን ደብዳቤ ገልብጣ በማንበባ እናቲቱ ስለዚህ ፖዘቲቭ አመለካከት ካለን ብዙ ነገሮችን መቀየር ብዙ ነገሮችን መስራት እንችላለን ስለዚህ ከአሁን በኋላ ልጅሽን እንደዚህ አይነት አስተዳደግ ማሳደግ ማቆም አለብሽ ስለዚህ ስለ እና ስትጠየቅ የእኔ እናት እንደዚህ አይነት ነበረች ብላ ለልጇ ለተዋራን የች ልጅ መውለዷ አይቀርም አድጋ አግብታ መውለዷ አይቀርም። ስለዚህ የዛን ታይም ላይ ምንድን ነው መልስሽ? ምን አይነት ኮሜንት ነው? ስለዚህ የእኔ እናት እኮ መልካም እናት ናት ብላ ማውራት ትችላለች። በፍጹም አችል። ስለዚህ እንደዛ ከሆን ልጅ እያሳደግን አይደለም ማለት ወልደን እየጣል ስለዚህ ራሳችንም ልንቀይር ራሳችን ላይ ልንሰራ ይገባል። ልጆቻችን እንደዚህ አይነት ነገር ማለት ማቆም አለብን። ሌላው ሲቀጥል ወደ አባት ስንሄድ አባትነት ማለት ሚስጥር ነው። በጣም ትንሽ ለልጆቻችን ያለን ፊት ምንድን ነው የሚሰማ። በጣም ለምን ሀርድ ትሆናለህ? ለምን ሀርሽ ሰማ አትሆንላትም? ትሆንላትም። ለምን አትቀርባትም ልጆቻችንን የምናይባቸውን የሚመጣባቸውን ደረጃ እኛም አልፈነዋል። ይህን ደረጃ ለምንድን ነው በዛ በደረጃ ደጅ የምናደርጋቸው ልጆቻችንን? ፍቅረኛ ብትይዝ የምትይዝበት ጊዜ ነው። የማትይዝበትም ጊዜ ከሆነ መምከር ነው እንጂ ምንድን ነው ሌላ ነገር? ስልክ መቀማት፣ ብዙ ብዙ ነገሮችን ማድረግ ምንድን ነው? ለምን ነገሮችን ተነጋግረን አንፈታም? ነገሮችን ቁጭ ብለን አውርተንባቸው በሰላማዊ ሁኔታ አውርተን መፍታት ይቻላል። ለምን እንድትጣላት ታደርጋለህ? የሆነ ዲክታተር የሆነ አስተዳደግ ለምንድነው ልጆቻችንን የምናሳድጋቸው? ስለዚህ በፍጹም ልጅህን እንዴት እንደሚሳካላት ነው ምት መንገር ያለበት እንደሚሆንላት፣ ያ ነገር እንደሚሳካላት እንጂ እንደማትረባ ቆንጆ እንዳልሆነች ብዙ ነገሮችን የምንል አይነት ሰዎች አለ። ስለዚህ እንደዚያ አይነት ባህሪን እንደዚ አይነት አቲትዩድን ልናስወግድ ይገባል። ልጆቻችንን ልናደርግላቸው የሚገባው ልናበረታታቸው፣ አይዞሽ በርቺ፣ ይሳካልሻል፣ ምን ልገዝሽ ነው ማለት ያለብን እንጂ በፍጹም ልናንኳስሳቸው ወይም ደግሞ ሌላን ነገርን ልናሳያቸው አይገባም። ስለዚህ ለልጆቻችን መልካም ዘረ እንዝራ ጥሩም ውጤት ማግኘት እንችላለን። ስለዚህ ነገጧት በእኛ የሚመሰከርልን መሆን አለብን። በልጆቻችን የምንወደድ መሆን አለብን እንጂ በኋላ ላይ ታገኘዋለህ። ገብቶሃል? በኋላ ላይ በጣም ትልቅ ሰው ብትሆን በሰዓት ላይ የሚጦርህ አተህ ልጅ ጋር ነው የምትሄደው። እዛን ሰዓት ላይ ማን ሊጦርህ ነው? እንደዛ ስትሰርባት የነበረችው ልጅ፣ እንደዛ ስትጠላት የነበረችው ልጅ ጋር እንዴት? ማን ነው የሚጦርህ? ማንም አይጦርህም። ስለዚህ መልካም የሆነን ዘርን ልጆቻችን ላይ መዝራት አለብን። ምን ልገዝሽ፣ ምን ያስፈልግሃል የሚለውን ነገር ጥሩ ጊዜ ካሳለፍን ከልጆቻችን ጋር ከእነሱ ጋር ጥሩ ጊዜ የምናሳልፍ ከሆነ ስለ እናት ሲጠየቁ፣ ስለ አባት ሲጠየቁ መልካም የሆነን ንግግርን መናገር ይችላሉ። ስለዚህ ለልጆቻችን ያለንን አመለካከት፣ ለልጆቻችንን ያለውን እይታ እንቀይር። መልካም የሆነን ዘርን ዘርተን ብናልፍ ሞር በጣም የተሻለ ነው። እና የአባትና ከየትኛው መምረጥ ትችላላችሁ ሲባሉ ልጆች የሚመልሱትን ሁኔታ ስላየ ነው ይህን ቪዲዮ እንድሰራው የተገደድኩት ማለት ነው። ስለዚህ አንዳንድ ወላጆች ለልጆቻችሁ ምንም አይነት ቦታ፣ ምንም አይነት ጊዜ የማሰጡ ወላጆች ያላችሁ ይሄ በፍጹም ሊቀር የሚገባው ጉዳይ ነው መቀረትም አለበት። ልጆቻችንን በስነስርዓት አሳድገን፣ በመልካም ባህሪ አሳድገን፣ እኛም መልካም የሆነን ባህሪን አሳይተን ልጆቻችንን ማሳደግ ነው ያለብን። ስለዚህ መልካም የሆነን ፍሬ የምናፈራ ከሆነ መልካም የሆነን ዘርን መዝራት ማፍራት እንችላለን። ይጠቅማችኋል ብዬ አስባለሁኝ። እናንተ ደግሞ የምትሉኝ ነገር ካለ ኮሜንት ላይ ጻፉልኝ፣ እመልሳለሁኝ። አመሰግናለሁ።